ሩድን እናመሰግናለን። መልካም ምሽት። አመሰግናለሁ። ቲክቱ በሪለ እገስ ላይ ያላችሁ እንትናችሁን ሰላምታችሁን አቅርቡ እና ከታች እንድንወርድ ፊዛ እና ሰሜራ ሰላም ወንድሜ፣ ብሩክ እንዴት ነህ አለ። ሰላም ነው። ሰላም እና ኮንግራ ለዚህ ስላበቃችሁ በተጣሪ ይመስገን። ከዚህም በላይ ካፎ ቢላችሁ ያሳየን። አብራችሁ በፍቅር ተዛዝናችሁ የምትኖሩ ያድርጋቸው። ሁለታችሁ ዘረቃዎችው በጣም ነው የምንወዳችሁ የምናከብራችሁ። ወደፊት አብራችሁ እኛም አብረናችሁ ከፊታችሁን ያሳየን ጥሩ ነገር ይዛችሁ ለእኛም የሚያስተምር ነገር ህዝብ የሚያስተምር ነገር እየሰራችሁ ወደፊት በሉ። በጣም ነው የምንወዳችሁ የምናከብራችሁ፣ አንድነታችሁን ያብዛል።

አይዞሽ፣ አይዞሽ፣ ያጋጥማል። አይዞሽ፣ አይዞን ንግስት። ምን ውስጥ ነው የገባችሁ? በጌታ ወንድሜ ብሩክ እንኳን ደህና መጣክ፣ እንኳን ደስ አለክ። እና ስላልተመቸኝ እኮ ነው፣ እዚህ ሰው ስላለ ጫጫታ ምናምን ስላለ አይመችውና ለዛ ነው። እንዴት ነህ? ሰላም ነው? እንኳን ደህና መጣክ፣ እንኳን ደስ አለክ። እንኳን ለዚህ ቀን አበቃችሁ። ሁለቱ ጨረቃዎች ደስ ብለውናል። እናመሰግናለን እንወዳችኋለን። በርቱልን። አንድም ብሩኬ ሁለተኛ ቡሩኬ መቷል። አሁንም ማለት ነው ወይኔ በላቸው የሁላችሁ ሊሰኒ ሊሰኒ አግኝቻት ነበር። ቅድስትና ዱንያ ጠፊ ማለት ነው። ሰላም በሉና፣ ለልጆቹ ቦታ ለቀቁ። ሞት ሳትይዙ ለልጆቹ ቦታ ለቀቁ። ዱንያ ጠፊ፣ አንሺ ሞትሽን። ሰላም ያላችሁ ረዱ። ታይማችሁን ተጠቀሙ እኮ ታይማችሁን ተጠቀሙ። ከቅርታ ጋር ታይማችሁን እየተጠቀማችሁ መለኛው ውስጥ ገብቷል። ለእነ ቶልኩ ነው መሰለኝ

ይሰማል አውሪማ፣ አውሪ ይሰማል። ቀጥይ ብዙኬ፣ ኮፒ አውሪና እንዳትቀየሙ። እታች ከአደረግናቸው ታይማቸውን የምትጠቀሙ ከሆነ ቦታ እንዳትያዙበት አደራችሁ። ፈጣሪ አንቺ፣ አውሪ ሚታችሁን ከፈቱን ታይማችሁን ተጠቀሙ። በኋላ እኛ አላትገቡንም እንደዛ እንዳትሉ፣ ታይማችሁን ተጠቀሙ ይህንስና ድምላሉ እንደ ሶፋ ሶፋ ተመቻችሁ መሰለኝ ብል ወይ። ሰላም ሰላም፣ እንዴት ናቸው? ኦብሳ እንዴት ነሽ አለው። እግዚአብሔር ይመስገን ሰላም ነው። ብሩክ እንዴት ነክ? ሰላም እንዴት ነውሉ? ሰላም እግዚአብሔር ኮንግራ እንኳን ለዚህ በቃችሁ። ኮንግራ ደስ ብሎኛል ለዚህ እንደበቃችሁ ገና ብዙ ሚሊዮን